እንኳን እናቴ ኪዳነ ምሕረት የምትወዳት ማ ፍቅርም ቤቴ፣ እንኳን ከስራ ትፈታችን፣ እንኳን ፈታችንም እግዚአብሔር ይመስገን። ስለ ሁሉም ነገር እኛ ኃይል የለንም። ኃይላችን መድኃኒዓለም ነው። ያው በአስተማራችሁን በመከራችሁን፣ በዛ መሰረት እየሄድን የእናንተን መከራ ስለተካፈልን ደስ ብሎናል እና እግዚአብሔር እንኳን ፈወሰ። እስኪ ወደ ስጠጣው፣ አመሰግናለሁ። እግዚአብሔር ስጥልኝ፣ ያዝ፣ ስጥ ስጥ፣ መጀመሪያ እግዚአብሔር ስጥልኝ ልበልሽ። አመሰግናለሁ በጣም ነው የማመሰግነው። መልክተኛ እስኪ ያለውን እያንዳንዱ ነገር ቤታችን እንግዲህ ወለተ ማርያም ይሄንን ስጦታ ስታመጣልኝ ወደዚህ ነው መሰለኝ ወደ ራሴ ካሜራ አደለው። ይህን ስጦታ ስታመጣልኝ አጋጣሚ ገጣም እየተቀረጽኩ ነበረ የመጣችው እና ረጅም ሰዓት ምናልባት ቆማለች ብዬ አስባለሁ። ውጭ ላይ ምልክት ድምፅ እየሰማው ነበረ ግን ደግሞ ትሳኛለች እና በጣም አመሰግናለሁ፣ እግዚአብሔር አክብርልን። የሚገርመው እኔም መልእክተኛ ነኝ። እሺ፣ ግን ያው የሚገርመው ይህንን ለማሰራት የተከፈለው መስዋዕት ብነግርህ ትገረማለህ። በእውነት ይህ ሶስተኛ ህትምት ነው። ሶስቱንም አሳይሃለሁ። አንዱ ቤት ያለ፣ አንዱ ለኪዳነ ምህረት ተሰጥቷል። አሁን ይህ ሶስተኛው ነው። በቃ እንግዲህ በአብ ወልድ መንፈስ ቅዱስም ይጽና ይሄድ ብሎ የተወሰነ ነው። በጣም በጣም ብዙ ፈተና የሚገርምና ልጅቷ ራሱ በጣም እና እግዚአብሔር አምላክ እንግዲህ እስኪ እኔን ጋር የመጣውንም ይሄ የታተበውንም አሳይህና፣ እንግዲህ ልዩነት አላቸው የላቸው የሚለውን እንትንላለ የመጀመሪያውንና ሁለተኛውን እሷ በጣም አለቀሰ ልጅቷ። በዚህ መልክ አይደለም እኔ ያልኩት፣ እና እንደዚያ ይሆንብኝ ስትለኝ አይቆይ እያልኩኝ በእኔ ከአንድ ሁለት ሶስት፣ ይሄ እንግዲህ ሶስተኛ ነው። እንግዲህ የቤት ያለውንም አሳይህና፣ የምትፈልገው ደብር ወይም ሊሰጥ የምትለው ካለ ይሰጣል። አለቤት የመጀመሪያው ግን ለኪዳነ ምሕረት ተሰጥቷል። ይሄ ሶስተኛው ነው እንግዲህ አራት ዙር አልሄድም ብዬ ነው ይሄ የመጣሁት። ስለዚህ ይሄ አሁን ለማዳኔ ነው ወይስ ለቤት እርሰናል? እሺ አምስተኛው እግዚአብሔር አክብሩልኝ። ቀድመሽ መተሽ ቢሆን ኖሮ ሰባ ሁለተኛ የህይወት ገጠመኝ በዚህ ነበር የገጠመኝ። ሁኔታ በጣም ብዙ ጊዜ የምፈልገው ነው አንድ ሁለት አይደለም ብዙ የሚወጣው የሚወጣ ታሪክ አለኝ። እንገናኛለን ብዙዎች እያሉኝም ነው እንግዲህ በስፋት

ይህን ስዕል መብ እንደ ማናገር አንድ እንጽ አልስ ስዕል እንደምትስል ስትሰማ በአንድ ወንድሜ አማካኝነት ነው። እንግዲህ ስሙን መናገር ባይጠበቅም ሜዳ ላይ ስለሚያውቁት፣ እንደውም የተሳለችውን የቅዱስ ሚካኤልን አይተህ በውጭ ነው የምትኖረው። ታስታወስክ እንደዚህ ብትስልልኝ ብላ ይህስማ እንደቀልድ ተናገር በጣም ነው ማመሰግናለሁ። እግዚአብሔር በቃ የባረካት መንፈስ ቅዱስ የጎበኛት ናት። የሳለችው ስዕል ከዚህ ይለያል፣ በህትምቱ ምክንያት ነው እንጂ የሚገርመው በስልካ ነው። ቆንጆ ነው። ስዕሉ ራሱ ቆንጆ ነው። ትመጥ ነው። አቋሙንም እሰጣለሁና በቃ እኔም ራሱ ሶስት ጊዜ እንድታገለው ያደረገኝ የልጅቷ ጽናትና ብርታት ያላት በቃ እንጂ እንዴት ልግለጻት ማምላክን መንፈስ ቅዱስ ምን ያህል እንዳለ ከሷ ጋር እያንዳንዱን ታየዋለች። የሚገርመው ይሄን ስዕል እንደዚህ እንደመሆኑ አሁን በቅርብ ራሱ ህልል ማየታ ነበር። እኛ ራሱ እንዳትደነግጥ እያለን ስንቀያይረው ይሄንን ስዕል እንግዲህ ያው መቤቴ ኪዳነ ምህረት በመቀያየሩም ራሱ ምን ያህል ጸጋ እንዳለበሰቻት ሁሉ እስክታይ ድረስ ያን ለበጎ ነው ይሄ ነገር መሆኑ እስክትላት ድረስ ነውና ልጅቷ በጣም ልጅዋን የሰለቸው ራሱ በእጇ ይደምና በጣም ፐርፌክት ሆናለች እኮ ማለት ነው። ደመናው ራሱ የሚገርም ነው። እንዳውም ይሄ እኔ ከላከችልኝ ላይ ይሄ አልመጣልኝም። በቃ ሦስቴም እንዳሳተም ያደረገኝ ያ ነው። ሦስት ጊዜም እንዳሰራው ያደረገኝ ያ በቃ ዲቴል፣ እሷ የላከችው በቃ የሆነ ነፍስ ያላችሁ ምስጥ ነው የሚያወሩንም ይመስለኛልና ግን ሞር ይሄኛው ክርስትና ስሟ ተጽፏል። እዚህ ላይ ከታች ሰዓሌነቷን ነው። ክርስትና ስሟን አልተጻፈም። ሰዓሌ ማን እንደሆነች ነው የጻፈችበት። በቃ እንዲሁ እነሷ እንዳለችው እዚሁ ላይ የወረደው ሰዓሊት ዮሊያና ዮሴፍ እና ዛሬ ደግሞ በልደታ ነበር ያሰብነው። ሁለተኛው ስዕል እንደዛ ሲሆነብኝ እንደገና ደግሞ አሁን በላይ ተቀ ነው፣ በቃ ዙሪያ ያኔ የተበላሸው ለምክንያት ነው እስክል ድረስ ማለት ነው ይመቸኛል፣ ዛሬ ነው ያልኩሽ። እንግዲህ ቁጥሩን ያየሁት አይነስ ነገር ከ16 ቁጥር ጋር ያለኝ ጉዳይ ምን እንደሆነ አላውቅም። የሚገርመው ብዙ የሚያገናኛችሁ ነገር አለ። ይህ ስዕል እንደሚሳልልህ ያ ፈተና እንደሚገጥምህ እናትዬዋ ቀድማ ታውቅ ነበር። ታምናለህ? የሚደርስብህ ያ ሁሉ ነገር እንደሚደርስብህ እንደሚደርስብህና ልጅጇ ይህን ስዕል ስላ እንደምትሰጥ አንተም እንዲሳለልህ እንደምትጠይቅ እናትየው የነገረችኝ፣ ይል በቃ ምን ስለዚህ ፈተናው ለጸጋና ለበረከት ነው እንጂ ድንገትም አይደለም። አዎ እውነት ነው እማ፣ ይህ ደርስ ያለው እንግዲህ እሷ ካለች እንድታዋራ ማናት? እሷ ሁን እናቷ ናት። እሺ፣ ሰላም ነው። እንዴት ነሽ? ደህና ነሽ ወይ? ደህና ነው የእኔ አባት፣ ደህና ነው በጣም የሚገርም ስዕል ነው የደረሰኝ። ደግሞ የሚገርምሽ ኪዳነ ምሕረት በአስራ ስድስት ነው የምትውለው፣ ዛሬም ደግሞ አስራ ስድስት ነው። እኔም ደግሞ ከቁጥር ጋር ያለኝ ሪሌሽን በጣም ይገርማል። ደስ ይላል በጣም። እግዚአብሔር ነው ያስተማራት። ከአራት ቀን በኋላ ልጄ ምን አለች መሰለ ከቆረኩ በኋላ የቆረኩበት ቀን ትልቅ አይጥ መጥታ ነው እግሬ ላይ ድርቅ ብላ። ህይወቴ ሙሉ ሰላሳ አምስት አመት ሙሉ አይጥ ብሄድኩበት ቦታ አለ ብሄድኩበት ቦታ አለ። ልንገር በዛ ከቆረብኩ የቆረብኩበት ቀን ማለት አይጥ መጥታ ድርቅ ነው ያለት። ሰው ብዙ ተሰብስቦ ነበረ። ከዛ በኋላ ህይወቴ ተመልሰዋል። ከአራት ቀን በኋላ ልጅ ማየ ከለር ምናምን ፈልጌ ነበር አልኳትና ልጅ ሆና የምስል ልጅ አለ ይላማ በደል እንደዛ አይቻል አውቅም። ለልጅ ከጫና ማለት ነው። ከዛ ከአራት ቀን በኋላ ከለር ምናምን ፈልጌ ነበር ብላ የተክለ ሃይማኖት ስዕል ነው የሳለችው። መጀመርታ መጥቶ እኮ ነበር። አንድ ቀን ለጃጅ ለመጥ እኮ ነበር። ካናዳን ይሄዳለን ብላ ነበር። አዎ አስታውስኩኝ እኮ። አሁን እኮ በጣም ገረመኝ። አዎ እሷ ናት። በቃ አሁን ደግሞ ለቅዱስ ሚካኤል የካልጋሪ የህዝቡ የሙሉ ህዝቡ ነው የሰጠችውና እኔ በጣም ተደስቻለሁ፣ አባቴ ከቆረብኩ በኋላ ሁሉ ነገር በቃ እኔ ደስ ብሎኛል፣ ህይወቴ ተመልሰዋል። አመሰግናለሁ ወንድሜ፣ እግዚአብሔር እንኳን ልምረዳሽ። እኔ በጣም ደስ ብሎኛል። ይሄን የመሰለ ስዕል የምትስል የተባረከች ልጅ ስላለች ደግሞ አንቺም ደግሞ በጣም እግዚአብሔር እናመስግኑ። አዎ በጣም በጣም ወንድሜ፣ እኔ አመሰግናለሁ። ከነ ቤተሰብ እግዚአብሔር ይጠብቀ። ያንተ ፈተና እኔ እየተፈተኩ ነው፣ ምክንያቱም በዚህ ያንተ ተርጉሜ ምናምን

ምረት አውቃታልበእሷ ደግሞ ወጉሩብ ተአምረት የሰባት ስምንት ሰዎች አለ። በዛ ስንት ሰው በእኔ ምክንያት መንገርህ ማለት ከንቱ ወዳሴ አይደለም፣ አንተ ያስተማርክን ስለሆነ ግን አስራ አራት ሰዎች ንስሀ ቆርበዋል። የንስሀ አባት ያድርገን። ንስሀ ገብተዋል። አራት ሰዎች ቆርበዋል። እዛ ቤት የሆነ እያስተማርኩ ነው። በዙሪያ ያሉ ሰዎች በጣም በጣም እያለቀስኩ ነው። ፈተና ገዝቶኛል በቃ የሚወደ ሰዎች ይኮድኛል በልክ አንተ እያለፍኩ ያለው ማለት ነው። በጣም ደስ ይላል እና እንደዚህ ለቁም ነገር ሲበቁልሽ ግን በጣም እግዚአብሔርን አመስግኝ። ከንቱ ውዳሴ የሚባለው ምን ሆነ እኔ እኔ አውቅላቸዋለሁ ልጸልላቸው ስትያቸው ነው እንጂ ለቅዱስ ቁርባን መብቃታቸውን ትልቅ ነገር ነው። በጣም በጣም አስተምራለሁ። ሰው በአይ ሁሌም እገባለሁ። በእነሱ ስሜ እጽፋለሁ፣ እቆርባለሁ። ሁሌም ሲቆርብ ደግሞ ከፔሬድ በኋላ ሶስት ሳምንት ነው የሚቀርበው። አይዞሽ፣ እግዚአብሔር ያውቃል። በሰፊው በደንብ እናወራለን። በጣም ደስ ብሎኛል ይሄንን ስዕል ስጦታ ስለመጣችሁልኝ። በጣም አንደኛ ነገር ኪዳነ ምሕረት ነች፣ ወድር አይደለም ኪዳነ ምሕረት ነች። ሁለተኛ ነገር ደግሞ በዕለት ቀኑ መምጣቱ እራሱ ለልደቷ ነበረ፣ ለልደቷ ነበረ። ግን አየህ ዞራ ዞራ ዞራ አራት ጊዜ ነው የተሰራችው። እዛ ወለተማርያም ትነግርሃለች ያሳለፍነው ፈተና አሁን ደግሞ በቀኗ ገባች። በጣም ይገርማል። እግዚአብሔር ደግሞ የሚመቸኝ ዛሬ ነው። ከዚህ በኋላ የመቸኝ ሳምንት ሙሉ የሚመቸኝ ዛሬ ነው። ቶሎ ይዘሽ ነይ እኮ ነው ያልኳት። እሷ እስክትመጣ ራሱ ስቀረጽ የነበረው ራሱ የኪዳ ንብረት ገጠመኝ ነው፣ ገጠመኝ ራሱ የኪዳ ንብረት ነው። በለተቀኗ ቀረጽዋለሁ ብዬ አንቺ እስክትመጭ ድረስ ነው ስቀረጽ የነበርኩት እና በጣም ይገርማል። ለማንኛውም አለች ልጅሽ ቤተክርስቲያን ሄዳለች ለመቆረብ ብላ ልትቆርብ ነው ዛሬ ሄዳለች። ኪዳነ ምህረት ነው አንተ ለመጠበቅ ለመጠፈቅ ለ የቆረብ ወይ በረከቱ አይደርብን። በቃ ስትመጣ ማታ መመሪያ ልንገርህ፣ አንድ ነገር ልንገርህና ከሶስት አመት በፊት ከአንተ ቤትህ ያንተ ኦፊስ ነበረ ቢሮ ከመምጣታችን በፊት እዛ ለሷ ነገርያት ነበር ለወተማርያም ለግንያት ነበርና ከሶስት አመት በፊት ምን አይቻህ? ህልም መሰለ። የኪዳነ ምህረት ስዕል ልጄ ነው ልጄ የመንገድ ላይ ነው ያገኘችው ብዬ ላንተ ቢሮ መጥቻለሁ። እዚያ ህልም ነው ግን መጥቼ ለአንተ ልሰጥህ ብዬ ከአንተ ጋር ግን ሁለት አንድ አይነት ልብስ ያደረጉ ቀሚስ ልብስና መዛሙራን ይመስላሉ ከአንተ ጋር ቁጭ ብለዋል። አንተ እዛ ወንበር ቁጭ ብለህ ከነሱ የተነጋገርክ ነበርና እኔ መጥቼ እዚህ ልጄ የያገኘችው ስዕል ነው ብዬ የኪዳነ ምህረት ነው የሰጥሁት የሰጠሁትና ግን መጽሔት ይዘኝ ነበረ። መጽሔትና ምን አልኩ እየገነጠልኩ እየገነጠልኩ ለአንተ እያሳየህ ነበረ። እዚህ ደብተራ ነው ኮፍያ የላቸውምና ጫማ የላቸውም፣ ግን ወደ ምዕራብ ይሄዳሉ እነዚህ ደብተራዎች ናቸው እያልኩ አንድ ዘጠኝ አስር የመሆኑ ደብተራ እያሳየውን ነበር። እና ከዛ ላይ ሰላሳ ስምንት አይተሃል ያንተ ማለት ነው ላይፍ በዛ ማታ ላይፍ ብለህ የኪዳነ ምሕረት ስዕል አድርገህ ነው የወጣህ። ደስ አንዶለን ከስ ቅዱስ ነው ያልኩት። እንደዛ ነው ህልም ያየሁት። በቃ ከሶስት አመት በፊት አሁን ልጄ ለአንተ ለኪዳነ ምሕረት ስዕል ስዕላ አንተ ስለ ደብተራ ስትናገር ከሶስት አመት በፊት ነው ያየሁት ህልም ነው። የኪዳነ ምሕረት ትዕዛዝ ነው ሁሉ ነገር በቃ በጣም በጣም ስታጽናላህ በቃ በዚህ ያለህ መከራ እሱ አሜን አመሰግናለሁ። እንግዲህ አሁንም ድረስ እንግዲህ እናቴ ቅድስት ኪዳነ ምሕረት ማፍቅር አብራኝ ያለችው እንግዲህ ቤት የለኝም ነበር። ለመጀመሪያ ጊዜ ቤት ሲደርሰኝ በለተቀኗ ነው የደረሰኝ የቤት ቁጥሩም ደግሞ አስራ ስድስት ነው ስትናገር በጣም ውሃ መብራት የገባበት እኔ አዘዝኳቸው እስኪመስል ድረስ ማለት ነው እና ብቻ ዞሮ ዞሮ እናቴ ቅድስት ኪዳነ ምሕረት ስትባርካችሁ ስትጸልዩ፣ ስትቆርቡ ተስፋ ስላሴና ቤተሰቡ ሙታችሁ በስማችን ብትቆርቡ ደስ ይለኛል። እና አመሰግናለሁ እግዚአብሔር ስትልኝ ለእኔ ደግሞ አመተ ሩፋኤል አመተ ሩፋኤል ወለተ ክርስቶስ ሳንኳ ታላቅ ዋታ ደግሞ ወለተ ኪዳን በኪዳነ ምሕረት ቃል ኪዳን የተወለደችው እና አሀዱ የተባለ ነው የወለድኩን። እዋክን በዛ ጸሎት አስበን አሜን አሜን። እሺ፣ እና በጣም እናመሰግናለን። እግዚአብሔር ያክብርልን፣ ልጅሽንም እግዚአብሔር ያሳድግልሽ። ሰላምሽን በሚደንቅ ተአምሩ ሰላምሽን ይመልስልሽ። እሱ የሚለውን ሰላም ይስጥሽ፣ አእምሮ የሚያልፍ ሰላም ይስጥሽ እና ሌላ ምንም አንልም። እናታችን ቅድስት ኪዳነ ምሕረት እንግዲህ በምህረቷ በረድኤቷ ትከልላችሁ፣ በአማላጅነቷ ትከልላችሁ። እህቴም ወለተ ማርያም እህቴም ማን ስምሽ መንበረ ማርያም እና ወንድሞቼ በሙሉ በጣም አመሰግናለሁ። እግዚአብሔር አክብርልኝ። ይህን ስዕል ተሸክማችሁ እዚህ ድረስ ስለመጣችሁ በጣም አመሰግናለሁ። ደግሞ አሁን ልትቆርብ ነው ሄደችና ተመልሳለች። በቦይስ አድርገህ መርቃት በቃ ስትመጣ ትሰማዋለች። አሁን ቴክስት ነው ያደረገች ቁርባን ጨርሰናል፣ ግን መምህር ተስፋዬ አገኘሽ ወይ ብላ ጸፈናል ስሉ በቦይስ አድርገህ መርቃት በቃ ልጅ ባክህ እሱ በ በቃ አመሰግናለሁ እውነት ለመናገር እንግዲህ ምን እንደምል አላውቅም። እኔም ዝም አልኩ በቃ ምን ልበል። በነገራችን ላይ ስዕሉ በጣም በአካል የሚመስለውና አንዳንድ ስዕሎች ያስደነግጣሉ ወይ በጣም በቤት ያለ አሁን አንዳለ ሶስት ሁለተኛ ላይ ህትምቱ ትዝጋ ትንሽ ሲመጡ ሸርፎብኝ ነው አሁንና እሱን አሁን በሱባኤ ልጅቷ ራሴ የት ደብር እንደሚሰጥ ጥነቅና ወይ መመር ይሰጥልኛል እያለችኝ ነበር። የመጀመሪያውም ኪዳነ ምህረት እንዲሰጥ ያደረገችው እሷ ናት። ያሳያሉ ስዕሎቹን። እና ቤት ውስጥ በቃ ጓዳ እንኳን እንዳልል ጸሎት በጣም ፈርቼ ሳሎን አድርጌ እንደ ሆኜ ነው የከረምኩት፣ ሰሞኑ ማለት ነው። ሁለቱንም ሳሎን ላይ እንደዛ ቆሚያቸው እሱ እየመጣ ያጥናቸዋል። ባላ በቃ እኔ እንጂ አለቅም። ብዙ ነገር ሳዋራትም ነበር። እና ያው ለሥራቴ መፈታት ምክንያት ሆናኛለች። እግዚአብሔር ይመስገን። እንግዲህ እሷ አስጠበቃ ተሆነ እንደምትወዳት ጥላ ከላላ ተሆነ እንግዲህ። ኢንተርቪው ማድረግ አላውቅበትም። ትልቅ ከኢንተርቪው በላይ ነው። እናቴ ነው ወደ ቤት ያመጣሽልኝ። በጣም አመሰግናለሁ። እንግዲህ ደግሞ ከ2017 በኋላ ደግሞ ትልቅ ስራ ትሰራለች ብዬ አስባለሁ። ስዕል ወደ ቤቴ ሲመጣ ብዙ ጊዜ ምክንያት አለው። የዛሬ ሰባት ዓመት ወደ ቤቴ ስዕል ስጦታ መጣ፣ ዩቲዩብ ተጀመረ ማለት ነው። ከሰባት ዓመት በኋላ ራሷ አንቺ የመጣችው ኪዳነ ምሕረት እያለ ሰባት ሰባት እየቆጠረ ይሄዳል እንግዲህ ምን እንደሚመጣ እንጠብቃለን በተስፋ እንግዲህ። ሰው አስጠበቃት እሆን። በጣም ነው የምንወድህ፣ በጣም ነው የምናከብረህ። ብዙዎቹ መምህር ተስፋዬ መምህር ተስፋዬ አረ ገጠመኝ ቀረቤ ወይ መምህርን ቁጥር ስጭን የምትላላችሁ፣ የመምህር ቁጥር ያው በላይቭ ላይ የምታውቁት ነው። እኔም ከሰርጌ በኋላ ለመጀመሪያ ጊዜ ያገኘሁ ስቱዲዮ እንግዲህ፣ ኔብ እየጠራሽ ለገጠመኝ እየጋበዝኩሽ ነው ማለት ነው። ቶሎ አይተሽዋል። ከዛ ስትመጪ እንግዲህ ቀን ስንቀጣጠር ይኸው እንደምታየው ነው። ስቱዲዮ መታች ትቀራጫለሽ፣ እግዚአብሔር ይፍቀድ። ግን ደግሞ አንቺ ሳይሆን የምትዘጋጀው እኔ ነው የመዘጋጀው። ብዙ ነገር እንደምማር ተስፋ አድርጋለሁ። ለገጠመኝ ተዘጋጅ ሳይሆን ብለሽ ተዘጋጅ መምህር ነው ማለት ያለብሽ። የኔ ቀርቶ የባሌም ገጠመኝ ምግብ ራሱ ብዙ ይወጣዋል። ከተለያየ የወጥን ስለማጣስ እንማርበታል። እንዲቀርቡ የሚፈልጉትም ለዛ ነው። ምክንያቱም ኋላ በቋንቋንሽ ሚዲያንም ቀርብ ያለው ግን ዲቴል አይታይ አይነገርም። ታውቃለህ፣ ስለመምህር ስለምን የተቆረጦቹም አሉ ምናምን እና ያም ስላለ እነሱ የሚፈልጉት እንደ ሚዲያው ሚዲያው የሚፈልገውን ታቀብያለሽ እኔ ጋር ስትመጪ ዝርግፍ ታረጊያለሽ፣ ሁሉንም ከልጅነት እስከ ነፍስ ቀን። እንግዲህ እግዚአብሔር ያክብርልኝ። እንግዲህ ያው ብዙ ነገር ምክንያታችን፣ ድልድያችን እና እውነት ለመናገር ያንተን ያን ነገር አይቼ ለአንተ ፈውስ ቀራለሁ ብዬ አላሰብኩም ነበር። ዲያብሎስ ግን በግራም ብሎ በቀኝም ብሎ ያን ቀን እንዳልመጣ አረገ። እኔ ማንኛቸውም አባቶች ጉባኤ አዘጋጅተው ቀርቼ አላውቅም። ምንም ቢሆን እሰርዘዋለሁ በቃሉ እነሱ ማለት ከነሱ ማየት ራሱ ለእኔ ትልቅ ተስፋ ነው። የእጃቸውን መስቀል መሳለም ለእኔ ብዙ ነገር ነው። አውቃለሁ ለምን እለት እለት የሚመጣውን እያንዳንዱ ስለማቅ በዚያ መንገድ የሚሄደውን ደግሞ አውቃቸዋለሁ። እና እያንቀን ብስማ እሱ ለድሩ ግጭጫል አልመጣሁም። ያንቀን ግን ያው የመንፈሱ ምን ምንም ያሉት ነበሩ። ታንዴ ሁለቴም ከመኪና አደጋ ድኖኛል። መዳን ያለ ተማቱም ደግሞም ሳይቆይልኝ ቶሎ በአባቴ ያው እንደታየው ተሸኘልኝ። እግዚአብሔር ይመስገን፣ ምክንያቱም የእነሱ ጸሎት፣ የእናቴ አባቶች ጸሎት ያገዛኝ ነበርና። እንግዲህ እግዚአብሔር ይመስገን ስለ ሁሉም ነገር በጣም ነው የማመሰግነው። በጣም ነው የምንወድህ፣ በጣም ነው የምናከብረህ። እድሜ እና ጤና ይስጥልህ። ምን ማለት አንችልም። ደህና አመሰግናለሁ። ተስፋረቃለ እግዚአብሔር መልካች ቤት ነበር ሳይሆን ድሮ ማለት ነው። ዛሬ አማቴ ልትኮን በጋ መቀራረብ የተነሳ ያው ዛሬ ደሞ እግዚአብሔር ፈቅዶ እናትም አማትም ሁሉም ነገር ሆነች፣ እግዚአብሔር ይመስገን። እሱ ሲፈቅድ ለስማት ብዙ ነገር ተቀየረለ። በእውነት በጣም በፊት ሰራተኛ ነኝ፣ ሊፕስቲክ ቀባለ፣ ሱሪ ነው ለብሶ፣ ታይት ጸጉሬን ዊግ ነው የምሰራው። የሷ ባለቤት ከተቀየረ በኋላ በቃ እናት ይታያል፣ ልብሱም ይቅር። እንደዚህ አታደርጊ፣ እንደ ያንተ ተቀይረ፣ እኔ እንዴት? ከዛ በኋላ ትልቁ ነገር ይሄ ነው ትልቅነት። የሚጀምረው ከአስተሳሰብ ነው እንጂ እድሜ ስለገፋ ትልቅነት አይመጣም። አቡነ አረጋዊ እኮ ወጣት እያሉ ነው አረጋዊ የተባሉት፣ አስተሳሰባቸው የሽማግሌ ስለነበረ ገና ወጣት እያሉ አቡነ አረጋዊ ተባሉ እንጂ አባ ይስሐቅ ነው ስማቸው። አባ ይስሐቅ ወይም ዘሚካኤል ነበር የሚባሉት፣ ግን ያለ እድሜያቸው ትልቅ ስለሆኑ ቀድመው ስለሄዱ አረጋዊ። እና አንዳንዴ ልጅ እናትን አንዳንድ ቤተሰብ ውስጥ ደግሞ ልጆች መናፍቅ ያደርጋሉ ቤተሰቦቻቸው። የታደለ ቤተሰብ ደግሞ ልጅ ደግሞ እንደዚያ አድርገው ይመልሳሉና ንሳ እንድገባ አድርገውኛል። ያው የቀረኝ ቅዱስ ቁርባኑ ነው ካለው ከስራ ሁኔታ ጋር እግዚአብሔር ለዚያ ያብቃት። እንደሚያበቃት ተስፋ ያደርጋለሁ። ምክንያቱም ጥሩ ነገር የፈለገ ጥሩ ነገር አያጣም። ቅዱስ ቁርባን ደግሞ ከጥሩ ነገር አልፎ ከመልካም ነገር ድንቅ ነው። ስለዚህ ለቅዱስ ቁርባን መጓጓት ማለት ከክርስቶስ ጋር ለመገናኘት መፈለግ ማለት ነውና ሰይጣን በዚህ ጣልቃ ይገባ። ካቀዱበት ቀን ጀምሮ ሰይጣን ጣልቃ ይገባ። ምክንያቱም እቆርባለሁ ብሎ ያቀደ ሰው ሕይወቱን በየቀኑ ዝም ብሎ ሲታሰቡ ልቆረብ ብሎ ያሰበ ሰው በየቀኑ ዝም ብሎ ቀኑ ሲታሰቡ የሆነ ነገር እየተወ እየተወ ነው የሚሄደው። ለምን ጣልቃ ገብቶ ለቅዱስ ቁርባን የሚያበቃው መንፈስ ቅዱስ ነው።

እዛ ሁኜ ባላገኘው እንኳን እንደሚሆንልኝ መንፈሱ ይነግረኝ ነበር። መሻት ነው ዋናው ነገር። ይናደዳል በጣም በመንፈስ ነፍስሽ እንደምትታሰብ ያውቃል፣ ያውቃል በደንብ አድርገው እኔ እንኳን የቅዱስ ቁርባንና በጸሎት አስቡኝ የሚለውን ኃይል ያወቁ በእነሱ ምክንያት ነው ያ ነገር በሚያደረግበት ሰዓት በቃ በእያሉበት አባቶች በማወራቸው አስቡኝ ማለት እንደ ባካችሁ እስ ብችሉም በጣም ሲከብደኝ በቃ ራሴን ስቻል ገላይ ሲሆን መታደሰ ጊዜ በቃ አስቡኝ ወቅሮ ብሎ ካልኩኝ እኔ እንሳል ይሆናል፣ ይሄ ይሆናል። ሳምራዊቷ ሴት መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ አራት ላይ ደጎ እንትን ሳምራዊቷ ሴት ውሃ ልትቀዳ ስትመጣ ክርስቶስ ውሃ ጠጭኝ አላት ይላል። እዛ ቦታ ላይ በጣም የሚገርምሽ ነገር በመንፈስ ለእግዚአብሔር የምትሰግዱበት ቀን ይመጣል እንጂ ኢየሩሳሌም ብቻ መታችሁ የማትሰግዱበት ኢየሩሳሌም ሄደን ካልሰገድን አንባረክም ብሎ ያስቡ ነበር። ባላችሁበት ቦታ ናችሁ። በመንፈስ በምትጸልዩበት ሰዓት ኢየሩሳሌም መታችሁ እንደተሰለማችሁ ሆኖ ይቆጠርላችኋል ብሎ ተናገረ። የትኛውን ቦታ ላይ ምን ስላለች ቤተክርስቲያን ስላለች። አንቺም ደግሞ ጸሎት ቦታሽ ቤተክርስቲያን ናት። አንቺ ራስሽ ቤተክርስቲያን ነሽ። ቤተክርስቲያን ነው፣ ቤተክርስቲያን ነው። እያደገ መጥቶ ነው በጸሎት ለስጋ ወደሙ የሚያስቡሽ እና ያ ትልቅ ነገር ነው። ስለዚህ ማንም ሰው በልቡ ቅዱስ ቁርባን ለመቀበል ካሰበ ማለት ነው እስ በቃ ጌታ ሆይ ለዚህ ስጋና ደግሞ አብቃኝ፣ አንተ ወደፊት ምራኝ ብሎ የሚያስብ ሰውና አይ ገና ነኝ የሚለውን ሰው ሁለቱን ሲያነጣጥሯቸው እንዴ ገና እንዴ ምን ነው ልትገለኝ ነው ይላሉ። የሁለቱም ሰዎች አነፃጽሪያቸው ይሄኛው ምግብ ምግብ መብላት ፈልጎ እራሱን እየከለከለ ነው፣ ይሄ ደግሞ መብላት ፈልጎ እየሄደ ነው። ስለዚህ አንዳንዴ ጥሩ ነገርን ከተመኘሽ ወደዛ ነገር ነው የምትሄጁ። ለምን አቢቹ አላሽ ድግግሞሹ መንፈስ ቅዱስ ወደዛ ነገር ጥሩ ጥሩ እንድትሄጂ ያደርግሻል። እና በጣም ትልቅ ነገር ነው ወርቱ እግዚአብሔር የሁላችንን ቦና ከፍቶ ይሄንን ትምህርት እንድናዳምጥ። ቃል ስለሆነ ስሙ የተመሰገን። አመሰግናለሁ። ርስጥልኝ። እሺ፣ እሺ መምህር፣ እግዜር ስጥል። እናመሰግናለን። ፎቶ አንሳን እስኪ።